የምታገኙት ሙራደ ዜማ ዶት ኢቲ ላይ ነው። ጎግል ላይ ገብታችሁ በዚህ ብትገቡ ታገኙታላችሁ። ሪጅስተርድ ስትሆኑ ወይም ስትመዘገቡ እንደዚህ አይነት ይመጣል። ከዚያ መጽሐፎቹ እዚህ አሉ። አሁን ለዛሬ እያዘጋጀሁት የቅዱስ ሚካኤልን በዓል ከዋዜማው እስከ መጨረሻው ሙሉውን ይሄ ነው። ስለዚህ ከፍተዋለሁ። ስታርት ትሬዲንግ ይለኛል። እንደዚህ ይመጣል። ከዚያ ማክሲማይዝ ማድረግ እንችላለን። አንደኛ እዚህ ቻት እዚህ ጋር አለች። እሷን ካደረግን በኋላ ከዚህ ይሄን ፕላስን ስንነካው እስከምንፈልገው ሳይዙ በደንብ ይጎላል ማለት ነው። የምንፈልገውን ያክል ይመጣል። እንደዚህ በማድረግ በደንብ እንዲታይ እስክሪን ላይ በደንብ ወደ ሦስት መቶ ፐርሰንት ሲደርስ በቃ ትልቁ የመጨረሻው ነው። ከዚያ ፕሪቪየስ ለማለት ለምሳሌ ይኸው ከዋዜማ ጀምሮ እንግዲህ ሥርዐቱን አለፍ አለፍ እያልኩ አሳያችኋለሁ። ይኸው ቅዱስ ተብሎ ይጀመራል። ከዚያ ኔክስት ኔክስት ሲባል ይቀጥል። እዚህ ኔክስት አለች። ይኸው ይቀጥላል ሙሉ። ከዚያ ዋዜማ አለ። ከዚያ መስተብቍዕ ጭምር እግዚአብሔር ነግሠ ለእግዚአብሔር ምድር በምልኣ ሁሉም እነዚህ ዋዜማዎቹ ዳዊቶች አሉ። ለእግዚአብሔር ምድር በምልኣ እስከ እነ በአምስቱም የራሱ የታዘዘለትን ማስገባት ነው። እዚህ ሰአሊ ለነ የሚለው ላይ በእደ መልአኩ የሚል ከታች ተጽፏል። እሱ ላይ ማስገባት ነው። በተረፈ ግን ሁሉም በግራ በቀኝ የሚባለው ሁሉ ከነ ንባቡ ተቀምጧል። ቀጣዩ መስታውቁ በእንተ ዝናማትም አለ እግዚአብሔር ነግሰ። ከነይት ባህሉ እግዚአብሔር ነግሰ ድጓውም እዚሁ ተቀምጧል። መጨረሻ ላይ እግዚኦ ጸራዊ ከሃብ ከሰማኒ። ሶስተኛው ዳዊት አለ አምላክ ነዘዲ በኪሩቤል እሱም በቅደም ተከተል ተቀምጠ። ያው ከነይት ባህሉ መልእክተ ጳውሎስ፣ መልእክተ ጴጥሮስ እነዚህ እነዚህ ሁሉ ተቀምጠዋል። ይትባረክ አለ ይትባረኩ እንዳለቀ እምስባክ አለ ከነ ህሌታው ጭምር ተቀምጧል። ከዚያ ቀጥሎ ኪዳን ነው። እሱም ሙሉ ተጽፏል ከነ ዜማው። ኪዳን እንዳለቀ ሰለስት ይባላል። እሱም የዕለቱ ሰለስት በዚህ መልኩ ተቀምጧል። ከዚያ ሰላም ያው ዳንኤልን ይቤ ያለ ሰላም እንዳለቀ እንግዲህ ጊዜው ከበቃ እንደየ ቦታው እንደየጊዜው አድነነ ህዝበከ መባል ካስፈለገ ጊዜው የሚበቃ ከሆነ የሚባልበት ቦታ አድነነ ህዝበ ከማል። ከዚያስ እንዳለቀ በዜማ ጸሎት ሃይማኖት ስብሐት ለእግዚአብሔር፣ መጨረሻው አቡነ ዘበሰማያት በዜማ ተቀምጧል። ከዚያ ማህሌቱ ነው። ማህሌቱ ደግሞ ሙሉ ከነግሥ ጀምሮ ይህን ነግሥ አለ፣ ነግሱ ሙሉ አለ። ከዚያ ልክ የዕለቱ መልክዓ ስላሴ ላይ በዚህ በሰማያዊ ነገር ቀለም ተቀልሟል። እሱ እዚያው ዚቁ ተቀምጧል። ከዚያ ቀጣዩ ነግሥም አለ። ለልሳነከ ላይ ጎሳ አለቤ የዕለቱ ነግሥ አለ። ወረቡም እዚሁ አለ። ዚቁም እንደዚሁ። ከዚያ ነግሱ እንዳለቀ መልክዓ ሚካኤል የሚመረገደው በዚህ ከለር ተቀምጧል። ወረብ አለ። ዚቅ አለ። የዚቁ ወረብ አለ። ከዚያ መልክዓ ሚካኤል ሙሉ አለ። ሙሉ በዚህ መልኩ፣ በዚህ መልኩ ተቀምጧል። የሚመረገድበት ቦታ ሲደርስ ደግሞ ዚቁ ከነወረቡ አብሮ ተቀምጧል። በዚህ መልኩ የተዘጋጀ ነው። እንደተጠቀሙበት ነው። ከዚያ መልኩና ዚቁ፣ ወረቡ ካለቀ በኋላ ጠዋት ወንጌል ይነበባል። የዕለቱ ምስባክ እዚህ ተቀምጧል። ከዚያ አንገርጋሪ አለ ወረቡም አለ እስመ ለዓለም አለ። በዚህ መልኩ ተዘጋጅቷል። የቀጣይ የህዳር ጽዮንም የሌሎቹም በዚህ መልኩ እዚህ ዌብሳይት ላይ ታገኙታላችሁ። እንድትጠቀሙበት በአክብሮ ትጋብዛለሁ። ሰላም፣ እንዴት ናችሁ? አሁን እንዴት አድርጌ መጽሐፍ መግዛት እንደምችል ሙራደ ዜማ ዌብሳይት ላይ ገብቼ እናያለን። በመጀመሪያ አካውንት ክሬት ካላደረጋችሁ ሳይን አፕ ብላችሁ ስም ፈርስት ናይም ላስት ናይም ስልክ ቁጥር ከኢትዮጵያ ውጭ ከሆናችሁ አገር መርጣችሁ ካንትሪ መርጣችሁ እዚህ ጋር ኢሜይላችሁን ታስገባላችሁ። ይሄ ኢሜይል ፔፓል የምትጠቀሙ ከሆነ የእሱን ኢሜይል ማስገባት አለባችሁ። ፓስዋርድ አስገብታችሁ አካውንት ክሬት ታደርጋላችሁ። አካውንት ኦልሬዲ ካላችሁ ሳይኒ ብላችሁ ስልክ ቁጥር እና ፓስዋርድ በማስገባት ሎጊን ታደርጋላችሁ። በመቀጠል የምትፈልጉትን መጽሐፍ ለምሳሌ መልካ ሚካኤል የሚለውን መጽሐፍ ክሊክ አድርጋችሁ ወደ ውስጥ ገባላችሁ። በመቀጠል ባይናው ትፈሉታላችሁ። አሁን ወደ መክፈያ ቦታ ይወስደኛል። የምታዩት ካርዴን አስገብቻለሁ። በመቀጠል ፔ ዊዝ ካርድ ለዋለው ማለት ነው። እንደምታዩት ፔ ዊዝ ካርድ ስለው ደረሰኝ አሳየኝ። በመቀጠል ከስልኬ ላይ ቆረጠ የሚያስፈልገውን ዶላር መጽሐፉን ቤ በመጣ የገዛሁትን መጽሐፍ እዚህ ጋር መጥቼ መልክአ ሚካኤል ስታርት ሪዲንግ ማለት እችላለሁ ማለት ነው። በዚህ አይነት መንገድ ያመጣልኛል እንደዚህ እያነበብኩኝ ከፈለኩኝ ኮንቲኒስ ስክሮሊንግ በማለት ቀጥታ እንደዚህ ስክሮል እያደረግኩኝ በሚታይ ሁኔታ እንደዚህ የገዘውትን መጽሐፍ ማንበብ እችላለሁ ማለት ነው በቀላሉ።